ብሩኬ የሊንዳ ዱቄት ዛሬ ሳይታየው አልቀረም! በሀይሜ አይነታት እኮ ነው፣ ቡራዬ በሀይሜ አይነ ስታያት በቃ፣ ሊንዳ ምድጃ ውስጥ ያደረች ድመት መሰለቻ። እኔንን ጠንበለል ይጠንበለን፣ ሊንዳዬ አይዞሽ አላስተረፈሽም እኮ ያን ያየውን ነገር እኮ አወጣብሽ። ዱቄት ታበዣለሽ እንዲ ሊንዱዬ ዱቄትሽን ምናምን እያለ ትናንት ብሩክሴ ሳክሳታ መሽ እች ኮተት ኮተት እቃ ለማንሳት ነው ሊንዳ፣ ኮተት ኮተት እያለች ነው፣ እየታሽኮረመመች ነው። ምናምን ምናምን፣ አላማርሽኝም የኔ ውድ። ታቅለሰለስሽብኝ፣ ምንድን ነው አልወጣልሽም። እንዲህ ፎን ቃለብሽ የኔ ውድ አይዞሽ። ወይ እጅግና ወሰደው እኮ። እንዴት ናችሁ የኔ ውዶች? ደህና ናችሁ እናንተ? ቱ ቱ የተረሳ ሰው መጣ። ሊንዳ ዌልካም ባክ። ትናንት እንግዲህ ከና ሀይሚ ጋ ሊንዳ ጌም እየተጫወተች ነበር። ና ተሽኮርመ ማለት ሞት ነው እናንተ ችል ፍቅር አገረሸባት እንዴ ነገሩ። አለመውደድ እሱን እኮ በጣም ከባድ ነገር ነው። ተሽኮረሞ ማለች ትገለፍጣለች፣ ተሰቃለች። ብሩክ ደግሞ የፊቱን ጭምድድ አርጎ ነው የሚያት። እንዴት እንዳስጣላች የምር እንደዚህ ስትገለፍጥ ምናምን ና ሊንዳ ትናንትና ስትጋጋጥባቸው አመሸች ከነ ብሩክ ጋር ማለት ነው። እች ኮተት ኮተት እቃለ ማንሳት ነ ብሩክ እኳ አዋረዳት። እናንተ ስማም ስትገለፍጥ ስትገለፍጥ እሷ ማለት ነው በጣም ቆንጆ ኔ ለማለት የሆነ ሀይሚል ለመንካት ብዙ ነገር እየተጠቀመች ነበር እና ብሩኬ ማለት ነው እጇን ባፏን ያስጫና ጭጭ እንድትልና ያደረጋት እና ሊንዳ የን ቅቤን ያጠጣት እንዴ? ቡራ እየተው እንጂ፣ ያኔ እኮ የኔ ማሬ እኔ ምናምን እያልክ እጇን ይዛት ሰበርሰካ ሰበርሰካ እያልክ ነበረ አይደል እንዴ? መቼም ሀይሚን ለማብሸቅ ቢሆንም አቅፋታል ምናምን ሁሉ። እና ያኔ ስታቅፋት ምናምን ዱቄት ወኑ ባህል መሰለኝ ልብስ ላይ ምናምን ዱቄቱ የዱቄቱ ነገር በጣም እያሳሰበው ነበር። ና ሊንዳ ዱቄት ታበዣለሽ እንዴ ማሬ? ይሄም ሆድ ያባውን ብቅል ያወጣል ይባላል። ያን ያየው ነው ዛሬ እንደዛ ሲያወራልሽ የነበረውና። ብቻ ተጋግጣ ነበር ልጅቱ፣ የምር እየተጋጋጠች ነበር። እና የኔ ውዶች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን፣ ክብሩ ይስፋ። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። በአዲስ ቪዲዮ ከቸች ብያለሁ። ግን ዛሬ እንቅልፍ ያለቀቀኝም ልበል ጉሮሮ እናላችሁ ትናንትና ሀይሚና ብሩክ ቀርተው ድብር ብሎ ነበር። በቤታቸው አልመጡ፣ ያው በሰው ቤት ግን መጥተዋል። በሚፍታህና በዛኛው ልጅ ቤት መጥተው ነበር። ያው እነሱ ዩቲዩብ ቪዲዮ ካልሰሩ ደግሞ ቲክታክ ላይ መሸቀል ይፈልጋል። ቡራ በጣም ጎበዝ ነው ወይ ጉራጌ፣ ጉራጌዎች ጎበዝ ናቸው የምር እና ብሩክ ማለት ነው። ጊዜው ማባከን አይፈልግም። በጣም ጎበዝ ነው። ዩቲዩብ ላይ ቪዲዮ ካልሰሩ ቲክታክ ላይ ላይቭ ይገባል፣ እና ደስ ይላል። ግን አንዳንዴ አንድ አስተያየት ሁሌም አእምሮ ላይ የሚመላለስብኝ ነገር ሀይሚም ትግባ ላይቭ፣ ሀይሚም ላይቭ እየገባች ትጫወት እንዴ። ለአንተ እንደሚሰጡ ለእሷም ይሰጣት። ሀይሚም ትግባ በራሷ ማለት ነው። አንድ ቀን በሀይሚ፣ አንድ ቀን በቡሩክ ቢሆን ምን ይመስላችኋል? አይመስላችሁም? እኔ እንደዚ አይነት ሀሳብ አለኝ። አንዳንዴ በሷም እዛ ባንተም ምናምን እያላችሁ ልክ እንዴት እንድሰሩ እንፈልጋለን። ሲቀጥል ደግሞ አንበሳ በአንበሳ አርጋችሁ ስታንበሸብሹት ነበር። ሰው ግን ጎበዝ ነው ጋይዝ። አረቅመሞች አረቅመሞች፣ አትቻሉም አለ ጎበዝ ናችሁ። አንበሳ ምናምን፣ ጉድ እያወረዳችሁ አያዋችሁ ወይ ጉድ። ሰው ግን እናንተ ጎበዝ ናችሁ በእውነት እንደዚህ ደፍራችሁም ስጦታ ትሰጣላችሁ። ወይ ጉድ ይገርመኛ። እኔ ግን ማለት ነው እኔ እንጃ። እንደ እኔ አይደላችሁም ሁላችሁም ይመስለኛል። የተለያየ አስተሳሰብ ነው ያለን። ብቻ ደስ ብሎኛል። ሀይሚ ደግሞ ዝንጥ ብለሻል። አንቺ መቼ ነው የተሰራሽ ወይን ጸጉር? በዚህ ጸጉር ዛሬ ቪዲዮ እንፈልጋለን። አንድ ቲክቶክ፣ አንድ ዩቲዩብ እንዲ ዘና ዝንጥ ብሎ ነበር። ስናንት የመጣችው ና እንግዲህ ላይብ ከገቡ በኋላ ያው አንድ ቤት መኖር ጀምረዋል እንደምታውቁት። እሷም ከሱ ክላስ እሱም ከሷ ክላስ መግባታቸው አይቀርም። ምናብረው ነበር ማታ ፈታ ዘና እያሉ ምናምን ነበረ። ደስ ይላል አንዳንዴ አንድ ግቢ መኖራቸው ብዙ ነገሮችን ይጠቅማቸዋል። ላይ ብለን ቢሆን ሀይሚ ስትኖር ደግሞ አንድያቸውን ብዙ ሃይሚን የሚወዷ ልጆች አሉ። ግን እኔ ሃይሚን በራሷ ቲክቶክ እንድትገባ ፈልጋለሁ። አንዳንዴ ማለት ነው ያው ቲክቶክን ብር ስለሚሰሩበት እነሱ ማለት ነው እና ተስራ ነው አዎ ተስራ ለማመድ አሁን ላይ ቲክቶከሮች እኮ በጣም ምርጥ ብር እያገኙ ነው። እና ዩቲዩብ ላይ ብቻ ሳይሆን ቲክቶክ ላይም ሁሉም ላይ አክቲቭ መሆን አይከፋም፣ ለብዙ ነገር ይጠቅማል። በተለይ ቲክቶክ ለፕሮሞሽን በጣም አሪፍ ነው። ገባችሁ? ከቲክቶክ ነው እየወሰዱ ፕሮሞሽን የሚያሰሩ ሾርት ሾርት ቪዲዮ፣ ምክንያቱም አሪፍ ነው። ዩቲዩብ ያው በዩቲዩብ የሚሸቅሉት ነው ብር የሚያገኙ፣ ከቲክቶክ ግን ፕሮሞሽን ይገኛል። ሶ ሀይሚም ሊቭ እንድትገባ እንፈልጋለን በራሷ ማለት ነው እንደዛ ቢሆን አሪፍ ነው። እኔ የኔ አስተያየት ነው እንግዲህ፣ እናንተን አላቅም። የሱ ማለት የሷ ነው ምናምን እንደዛ አደለም። አዎ፣ የእሱ የሷ ነው፣ የሱ የሱ ነው። ሶ ግን በሁለቱም ፕሮሞሽን መስራት ስለሚችሉ ማለት ነው እና ሊንዱ ሊንዳ ሊንዱዬ እስከነ ዱቄትሽ ከጅጅ ብለሽ ነበረ። ብሩኬ ዱቄቷ ዛሬ ነው የታየው። እናንተ በፊት አልታየውም ይመስለኛል። ና የዱቄቷ ነገር ሳያሳስበው አልቀረም። ስለ ዱቄቱ ብዙ አስተያየት እየሰጠ ነበረ። ቡራ ዱቄትሽ እንዳይቦንብሽ። እሷም ለመገድ ፈጥጌ እየሞከረች ነበረ። ብሩኬን ሀይሚም እንግዲህ ልክት እኳን እየነገረቻት ነበረ። ብቻ እጅ ኮተት ኮተት እቃ ለማንሳት ነው። በነገራችን ላይ ማለት ነው ብሩክና ሀይሚ በመሀላቸው ሰው ከገባ በተለይ እነ ሊንዳ እነ ዳኒ ሮስት ምናምን በቃ። ከገቡ ማለት ነው። ልክ እንደ አብርሽና እንደ ሩታ ትዳር ማህበራዊ የሆነ ትዳር ነው የሚሆንባቸው። ሁሉም ሰው እየገባ እንደፈለገ እንዲበጠብጥ መፍቀድ የለባቸውም። አሁንም እኔ ራሳቸው እንዲሰሩ ነው የምፈልገው። ምክንያቱም እንደዚህ ተሰሩ አይጣሉም፣ ሰው ከገባ ግን። እንደዚህ በግሩፕ መስራታቸው ለነሱ ጥሩ ሊሆን ይችላል፣ ግን ከስንት አንዴ ነው አንድ ቪዲዮ የሚደርሳቸው። አሪፍ አሪፍ ቪዲዮ ሊሰሩ ይችላሉ፣ ግን ራሳቸው የሚሰሩት ነው የሚሻለው። በፊት አሁን ሩታ እና ብረሽ ራሳቸው እየሰሩ እያለ ማለት ነው በጣም ብዙ ተከታይ ነበራቸው። ምርጥ ምርጥ ቪዲዮ ነበር የሚሰሩ። በጣም ነበር የሚወደዱት። ከዛ ጽጌና ዳኒ ጋር መስራት ጀመሩ። ከዛ በኋላ የሚሰሩት ውሸት፣ ጸብ፣ አምባጓሮ ከዛ ሁሉም ሰው አንቅሮ የተፋቸው እና ጥሩ ቪዲዮ ለመስራት በግሩፕ ብላችሁ ብዙ ነገሮች ይፈጠራሉና። ኮተት ኮተት ታላማረኝም። ብቻ ተሽኮረመመች እኮ እናንተ፣ ስትሽኮረመም ስትሽኮረመም ነው ያመሸችው። ወይኔ መሽኮር ማን አንቺ፣ ቆይችን የመሰለሽ ቆንጅዬ ልጅ ይዞ መቼ አሁን አንቺን ሊያይሽ ነው? እኔማ በሀይሚ አይነት ሲያት ብሩኬ ማለት ነው። ሊንዳ ምድጃ ውስጥ ያደረች ድመት ነው መስላ የታየችው እና ዱቄት ዱቄት እያለ ነበር እና በሀይሚ አይነት ታት ነው ይኸው ታምራለች። ብዙም መጥፎ የምትባል አይነት አይደለችም። ሊንዳ ግን ሙልቀቀቀሰጥል ታናድደን ነበር ያኔ ያኔ ያኔ አሁንም አልፎ ሁሉ ነገር ተስተካክሎ ምናምን ሊንዳን የምንጠላበት ምክንያት አይኖርም። ግን ዱቄቱ ያው ባህሚናይ ታት ነው እንጂ ብዙም ዱቄት ትጠቀማለች ብዬ አላስብም። ያው ፊልተር ነው የምትጠቀመ ፊልተር እና ሊንዱዬ ዱቄት አታብዥ ማሬ፣ ብሩክ ያየው ነገር አለ ይመስለኛል እና የዱቄቱ ነገር እያሳሰበው ነው። ዱቄቱን አስተካኪ አታብዥበት። ና ደስ ይላል ግን እንደዚህ ቲክታክ ላይ ምናምን መጫወታቸው አሪፍ ነው። ግን ወደ ህይወታችሁ ወደ ኢትዮ ካመጣችኋቸው እኔ እንጃ ጥሩ ይሆናል ብዬ አላስብም። ምክንያቱም ከአሁን በፊት የተጀመረ ነገር ስለሆነ አሁን ደግሞ እንሰራ ብላችሁ እንደ ጓደኛ እንኳን ብትጀምሩት ችግር ይፈጠራል ብዬ ነው ማስበው። ምክንያቱም ያ የሆነ ቂም ነገር ይኖራል የሆነ ነገር